የአጣዬ መስጊድ በዚህ የተሰራ ለየት ያለ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና ተከበራችሁ ክብራትና ክብሯን የመረጃ ፈታቲው አባል ሆናችሁ ሰላም ሰላም ብያለሁ። ዛሬ ካጣየ ብቅ ብያለሁ። እንዳጋጣሚ አጣየ ብቅ ብዬ ፎቁ ላይ የወጣሁት ይሄ ፎቅ መስጊድ ነው። መስጊዳችን ላይ ብቅ ብዬ ነው። እንዳጋጣሚ ወዳጣየ ለሆነ ቤተሰብ ጥየቃ ብቅ ብለን ሶላት ለመግባት መቅሪብ ሰዓት ነው። እዛ እንዳጋጣሚ ብቅ አልኩና የአጣዬ መስጊድ ከመናኸሪያ መግቢያ ወደ አዲስ አበባ ሲከድ ከመናኸሪያ መግቢያ ሲደርስ ከወዲህ በኩል ወደ ግራ በኩል የሚያስገነጥለው ነው። እንዳጋጣሚ ይሄ ፎቅ ነበር የመሰለኝ። ሚናራ ቀርቶታል፣ አልተሰራም። ሚናራ ብቻ ነው የሌለው። በጣም ረዥም ነው። ሶስት ዶሬን ነው፣ ሶስት ፎቅ ማለት ነው። በጣም ደስ የሚል ነው። አጣዬ እንደዚህ ናት። መቅሪብ ነበርኩና እዛ ለሶላት ገብቼ ነው እንደምተሰገድም በኋላ ነው ብቅ ብዬ ው ጨረቃዋ ናቶች ለፊት ምታዋት ጨረቃ ናት በአጣዬችን ትመስላለች። አጣዬ በጣም ደስ የምትል ሀገር ናት። እኛ ከጨፋሮ የቤት ነበር ወደዛ ሄድ ነው እና እንደ አጋጣሚ ወደዛ ሄጅ አላቅም ቆየታልኩ እና ያው ለመስጊዱ ማለት ነው ከተማውን እንኳን እናልፋታለን እናቃታለን፣ የራሳችን ናት። በአሁን ሰዓት ግን በጣም ደስ የሚለው ማለት ነው ሆሹ አተላለቁ ይሄ በጣም የገረመኝ ማ ሶስት ፎቅ ነው። ጠባብ ቦታ ናት። መስጊዱ ሽቅብ ነው የተሰራው። ለአስባልቱ የአስባልቱ ነው ዋናው ነው። የፌዴራል መንገድ ማለፊያ ነው ይሄ መኪና የሚያልፍበት። የአጣዬ ዋናው ከተማ እምብርቷ ላይ ነው መስጊዱ ያለው። ወደ ደሴ ሲያስገድ ከመናኸሪያ ወጣ ሲሉ ወደ ቀኝ በኩል ያስገባል። ትንሽ ነው ገባ እንዳላችሁ ታገኝታላችሁ። ይሄ ደግሞ ማዶ አጣዬ ምናምን የሚሉት ነው። ይቺ ቡርጅ የምትታወቀ ባጣዬ ቡርጅ የምትታወቋት እዚህ ጋር ያለች በጣም አሪፍ ነው። መስጊዱ ግን ያው አንደኛው ፎቅ እቺ ሚናራ አላለቀችም። ማክሮፎን እዚች ላይ አርገዋታል። በጣም ሚናራ ቢያልቅ እና በሚናራው ቢሆን በጣም ደስ ይል ነበር። ለዝናብ መከላከያ ብለው ቆርቆሮ መተው ለታ ማክሮፎን እንዳይበላሽ ብለው እዚህ ጋር በቃ እንደዚህ አርገው ብላጡ ምናምኑ የተረፈው ብላጥ ነው። ይሄንን ብላጥ ሊያረጉ ነው መሰለኝ እዚህ ጋር ጀመር አርገውታል። ውስጡ ፍራሽ ይቀረዋል። የላይኛው ፎቁ ላይ ያለው ሁለቱ ፎቅ ይቀረዋል። የሴቶቹ መስገጃ ከላይ በኩል አለ። ከላይ በኩል የሴቶቹ መስገጃ አለ። ተታይ የወንድ ነው። የወንዱ ው እንደተፈረሸ ነው። ያጣየን ብለው የሚያስታውቃት ቡርጅ ችናት። የትም አጣየ ብለው ሲያመጡላችሁ ችናት። ለማንኛውም መግቢያው ላይ አሳያች እንዳያችሁት ማለት ነው። መግቢያው ላይ ሚና አሁን እዚህ ጋ ይሄ ነው። በጣም እኛ ትዝ ሄድ እንዳጋጣሚ ማታ ነበር እና ሄደው መሽቷል። ቀን ቢሆን በጣም ለመሰወር ይመቸኝ ነበር እና እንዳጋጣሚ። ይህንማ በቃ ለህብረተሰቡ ሳላደርሰ አልሄድም ብዬ ተቃናሁ። ላይ አሁን ከላይኛው ፎቅ ወደ ታች የተዳፋን ነው የሴቶቹ እዚጋ አገልግሎት ያርገውላቸዋል። ሴቶቹ እዚጋ ነው የሚሰግዱት። ማሻአላህ ተባረካላህ። በጣም ደስ የሚል በጣም አሪፍ ነው። ምንገዳር ነው ያለሁት አሁን። እንዳጋጣሚ ድምጥ አጠርታለ ይሄ የሴቶቹ መስገጃ ነው። አልገባውም ውጭ ሆኜ እየሰወችላችሁ ነው። በዚህ ጋ አግድም አለ። በዚህ ጋ የሚያስገባለ ይሄውና፣ ይሄ ሴቶቹ መስገጃ ነው። በጣም ተገርመን እያየ ነው። አሰራሯ ቦታዋ ጠባብ ናት። በቃ አሪፍ አሰራር ነው የተሰራችው። ህብረተሰቡን ያካትታል። በርካታ ነው። አሁን ግን ሚናራና በሩ መስታወት ምናምን አልተገጠምም። በቆርቆሮ ነው ያለው። አሪፍ አሰራር ነው የሰሩት። ይህ ዚጋ ሆሽ አለ። የላይኛው የፎቁ ላይ ሆሽ ነው። ይሄንኛው በጣም አሪፍ ነው። ይሄ አሁን ተፈረሸ። በጣም አሪፍ መስጊድ። ይሄ ሆሽ ነው። ማሻላ ተባረካለ። አሁን ጠቅኛው ደረጃ እየተዳፋን ነው። በጣም ደስ ይላለ። ማሻላ መብሩክ፣ መብሩክ በሉ። ሼር ላይክስ እያደረጋችሁ ትንበሩ በጣም አሪፍ ደስ የሚል መስጊድ ናት። ግን ያው ዓለም አለቋ ብቻ ትንሽ የብር እጥረት እና የሰላም እጥረት ነው መሰለኝ አልጨረሷትም። እንሻላ በቅርብ ሰዓት ይጨርሷታ ብዬ እንሻላ ተስፋ አደርጋለሁ። ተታች ያለው እንደዚህ ቀይ ፈርሻ ተነጥፎ፣ ያው አሁን ወንዱ እየሰገደበት ይገኛል። ነገር ግን ያው ከላይ እንዳያችሁት አላለቀም፣ ሚናር አላለቀላቸውም። ውስጡ ሽንት ቤቱ በጣም አሪፍ አሰራር ነው። ጽዳት አለው በጣም ሽንት ቤቱን አልሰወርኩትም። ምና ነው በጣም ጽዳት አለው በጣም አሪፍ ነው። ምንድን ነው የቀራቸው ሚናራ እና የበሩ መገጣጠም ይቀራቸዋል ማለት ነው። ዝም ብሎ ነው ያለው በጣም ደስ የሚል መስጊድ ነው። ማሻላህ ሀገሯ ሰላም ናት። ጸጥ ያለ ነው ደስ የሚል ሁኔታ ነው ያለው እና ርዝመቱ በቃ እንደዚህ ነው። በቃ አሰራሩ እንደዚህ ነው። መስጊድ አይመስልም እኔ ለራሱ ወደ ግቢ ስንገባ ሲወት እየሄድ ነው። በቃ በሩን ተታይ ሳይ ነው ያመንኩት እንጂ መስጊድ አይመስልም። ተውጭ ሆነው ሲያዩት መስጊድ አይመስልም። ሚናራ ቢኖረው ግን በዛ ይለያ ማለት ነው።